እኛም ባለማወቅም ይሁን በማወቅ ተሳስተን ወደዛ ቦታ ገብተናል። ግን አሁንም እንደምናየው ከሆነ በጣም የሚያስጠላ ስርዓት ነው። ምክንያቱም ብዙ ነገሮች አሉ፣ በመሀል ላይ ብንፈልግ ራሱ የማናገኛቸው ነገሮች አሉ። ስለዚህ ለዛ ያው እናንተም አሳምነው ክፍለጦር ሶስተኛ ሻለቃ ዛሬ እኛን ማርካችኋል። ስለዚህ እኛ በእናንተ በመግባታችን እኔ እንደራሴ ደስተኛ ነኝ።

አስራሁለተኛ አራተኛ ሬጅመንት ለማለት ነው። ያው የተዋጋን ሁለተኛ ዙሮ ነው። አንዱ የከተበት እኮ ነው፣ አንዱ ደግሞ በዚህ ነው። ያለውን ስርዓት እና ያለውን ሁኔታው በጣም የሚያስጠላ ነገር ነው። ምክንያቱ እኔ አሁን ዛሬ እናንተ እዚህ ስለ ገባ ይሄን ነገር ለማለት ሳይሆን መውጫ እና መግቢያ አጥተን ነው በዚህ መውጫ አጥተን ነው በቃ እኛ ምክንያቱ መንግስት ከዚህ በፊት ጁንታ ጋር ተዋግተን ከዛ ከወጣን በኋላ መጥተው እዚህ ክልል ከገባን አንድ ቀን ፋንትን ፋንትን ቀይረና እናገር። ምክንያቱም ዝም ብሎ በቃ ራሱን ኑሮ ያከማቸ ነው እንጂ አንድች ነገር ለጦሩ ለምኑም ለሀገሪቱ እየሰራ ሰራ አለ። ራሳቸውን ኑሮ የራሳችን ቤት ራሳቸውን አገር ልጆቹን ወደ አገር ውጭ አገር እየላቁ ያሉ የተፈና ነው። ውጭ ምንም ለአስች አንድ ነገር አስቦ የሰራት አንድ ነገር የለም። ስለዚህ እኔ በራስ በኩል ወደ እናንተ እጅ ለመግባቱ በጣም ደስተኛ ነው። ዛሬም ነገም እናንተ የምትሉት ነገር ይቀበላለሁ። ሶስተኛ ሻለቃ አቀባበሉ ይመቻቸዋል። አሳምነው ሶስተኛ ሻለቃ አቀባበላችን በጣም ደስ ብሎኛል። በዚህ የምትቀጥለው ከሆነ ነገም ብዙ ሰው እንደሚመጣ እንደሚገባ እናደርጋለን። ስርዓቱ፣ የፋኖ ስርዓት እንዴት ይመስላችኋል? የፋኖ ስርዓት እኔ እንደ ከዚህ በፊት አመራሮች መጥተው አባሉን ሰብስቦ እንደዚህ ነው እንደዚህ ነው፣ ፈኖ ሌባ ነው፣ መኪና ቆሞ ያዘርፍ አይደለም ግን፣ ይሄን አይደለም ያየነው አለህ። ምንድነው? በጣም ስራት ያለውና በጣም ለሀገሩ አይደለም። ፈኖ ለኢትዮጵያ ብቻ ሳይሆን ለአፍሪካ ራሱ ወሳኝ የሆነ አቋም ነው ብዬ አስባለሁ። በእኔ በኩል ተመታን አይደል? አዎ ተመትቻለሁ። ፈኖ ምን አረጉ? ቁስለን ፈኖ ቁስለን አትቦኛል። ያው የሚያስፈልጉ ነገሮችን ያስተባብሩልኝ ነው ያ ይዛን ነገር ነው።